ሰላም ሰላም ሰላም የእኛ ተወዳጅ ቤተሰቦች እንዴት ናችሁልን? እኛ ያለን ይመስገነው በጣም በጣም በጣም ደህና ነን። እናንተም በያላችሁ በሰላማችሁ እግዚአብሔር ብዝት ብዝት ያርግልን። በያላችሁ በቶላችሁን ፈጣሪ ይጠብቃችሁ። እንግዲህ ዛሬ አንድ እንግዳ፣ ትልቅ እንግዳ ይዤላችሁ መጥቻለሁ። ራስን ታስታውቃለህ። ሰላም ሰላም፣ ዮሐንስ እባላለሁ። እናንተ ከፈለጋችሁ ጆብላችሁ መጥራት ትችላላችሁ። እርስን ይልጣልስልኝ እንግዲህ ዛሬ ይዤላችሁ የመጣሁት እንግዳ እ እንዴት ያው መቼም መልኩን አይታችሁ ትገምታላችሁ። ትገምታላችሁና የዊና ታናሽ ወንድም ነው። ግን ያው ታላቁ ሊሆን ነው ከኔ ራሱ ቁመት እየበለጠ ነው። ይፈራል ትንሽ ያው ካሜራ ፊት ቀርቦ ምናምን ስለማያውቅ ማለት ነው እና ያው ባለፈው ቪዲዮ አይታችኋል ትንሽ ከቢና ጋር ተናዶብኝ ነበር። የምር ነበር የተናደደብኝ። ለምንዴት አድርጊያለሽ ምናምን ብሎ ማለት ነው። እና ደውዬ ምናምን ይቅርታ ስጠይቀው ይቅርታ ሊያደረግብኝ ፍቃደኛ አደለም። ያው ዛሬ ወንድሙን ይዤ እመጥቻለሁ። መቼም ማንተን ካየ ምንም ነገር እምቢ አይለኝም። ታውቃለሽ ራይልሽን ካለኝም ደግሞ አንተ እሺ እንደማትለው ተስፋ አደረጋለሁ። ምንም አድርገህ ቢሆን ታስማማናለ ስማማቸል እና ያው ዊና ወንድሙን በጣም ነው የሚወደው፣ በጣም በጣም በጣም። ያው እሱን ሌላ ቀን በደንብ በሰፊው ይነግራቸዋል። ትንሽ ዛሬ ለመጀመሪያ ጊዜ ስለሆነ በቪዲዮ የመጣ ትንሽ ያ ይከብዳል፣ ፈርቶ ነው። እና ለዛ ሌላ ቀን በሰፊ በደንብ አድርገ ይነግራቸዋል። እና ዊና በወንድሙ ከመጡበት ያው ምንም ነገርም እምቢ አይልም። እና ዛሬ ያው ከጆ ጋር አንድ ስጦታ ይዘንለት መተናል። ስጦታውን ማሳየት አይቻልም፣ እንደዚህ እንዳዞርከው እሺ። ሰርፕራይዝ ነው የምናደርገው በኋላ ማለት ነው። ስጦታ ይዘንለት መተናል። ያው ስጦታውን ይገዛለት ደግሞ በዚህ አጋጣሚ ራሱ ወንድሙ ነው። ወንድሜን ማስደሰት እፈልጋለሁ ምናምን ብሎ ስጦታውን የሚገዛለት ወንድሙ ነው። እና ያው በዛ ላይ አንድ ላይ ሲሆን ያለውን ነገር አብር እናያለን። ለዊና ደወለንለት አልቆየ ከደወልንለት እንዳው ቀድሞኝ እሱ እንዳይመጣ ብዬ እንዴት እየሰጋው እንደነበረ ማለት ነው። እና ቤተሰቦች ያው መቼም የዊናን ወንድም ስላመጣሁኝ ስለተዋወቃችሁት ሁላችሁም ደስ ብሏችኋል ብዬ ተስፋ አደርጋለሁ። እና ሁላችሁም አብራችሁኑ እስከ ቪዲዮ መጨረሻ ድረስ በብሩ ሰማይ ላይ ማለዳ እንደ ወጣ ፀሐይ ፈንጥቃ ኩልል እንዳለ የምንጩሃ ፍቅር ሻይ ጠገባ ይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶም የሚያከስመው ልንገርሽ ሁሉ የሚያስታውሰ የያዝኩት ወርቅ አልማዝሙነ በካታ ስቢው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው። የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝ ያልኩሽ ውነት የምርነው ወድሻለው በብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጩ ውሃ ፍቅር ሻይ ጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር

ዝም ብሎ ስምኖ የምታረገኝ በቃንሽ ታለ ው ችግር አለ። ጊዜ ነበረው ግን ያው አንደኛ ነገር ቤተሰቦች ያንተን የሆነ ነገር ማወቅ ማየት ይፈልጋሉ ደስ ይላቸዋልና፣ ያው እኔ ደግሞ ታውቃለህ፣ ደስታዬ ነው ያንተ ደስታ እና ከወንድሞቹ ያለ ከወንድም ጋር ያለህን ነገር ምናምን ጠቃ ስለማቅ ያለህን ፍቅር ስለማቅ ብዙ ነገር ስለማቅ ልጁ መጣ እና ደግሞ በቃ በአካባቢ ከባለፈው ጀምሮ አንተ በስነስርዓት እያወራሃኛልታታውልኝ እነዚህ አይነት ነገሮች እኔና አንቺ ለብቻችን እንጨርሳለን። በቃ ያደረግሽው ነገር ትክክል አይደለም። ትክክል አይደለም ትክክል አይደለም። በጣም የሚደብር ነገር ነው ያደረገችው። አሁን አንቺ ቤት ጆን ይዘሽ ያርቅ የሰላም ቪዲዮ ነው በቃ። አንተ እኮ በጣም እኮ ጓጓልክ እኮ። እኔ አልታረቅሽም። ጆን ይዜ መጥቼ ጆ አገበውም። እዚህ ነገር ለምንድነው የማያገባው ጆ ገና እናንተ በቃ መታረቅ ምናምን አለባችሁ። ተታረቁ እንዴ። አታስጨንቀው፣ እሱን እየተጨነቅክ ነው። አዎ፣ ምን ብለህ ነው? ቆይ ተጣልተና ላታርከ ምን እንደሆነ አልነገርኩትን። በቃ አኩርፉኛል፣ ያልኩትን አኩርፉኛል። ምን አልኩትኝ? ከዛ በቃ እኔ ነው ኩባል በ አንቺ አልጨክንም። ታውቂያለሽ አደለ ሚሊዮን፣ እኔ እንዲሁም አልጨክንብሽም። ግን አንቺ ካደረግሽው ነገር አንፃር እስተት ነው ያደረግሽው። እንደዚህ አይነት ነገር ደግሞ ቪዲዮ ላይ እንዳያወጣ ተባብላል። አንተ በቃ ፕራንክ ነው በቃ እናደርግበታለን ብዬ ነበር ቤተሰቦች፣ እንስቅበታለን፣ እንዝናናበታለን ብዬ ነበረ። ግን በቃ አይሆንም። ይደረጋል፣ አይደርግም። እኔ ቆይ፣ አንቺ ምን ሆነሽ? እኔ ጨጓሪ ያሳዝንሽም ወይ አይ ቆያ ሽማግሌ ይዛ ቀን ግን ተዋንት ጋር ይበራማ እኔ ምን አደረኩ? ምንም እኮ አላደረኩም። እንደው እኮ አላበሳጨሁም፣ ይባስ እኔን አበሳጨኝ። ይኸው ሁሉ ቀን እንዴት እንዴ፣ ታናገር ስሞከርም ታል አዋ እንዴ ተፕራንክ ነው ከተባለ እኮ በቃ ሁሉም ነገር ያበቃል እዛ ጋር እዛ ፓርት ላይ ያበቃል እንጂ እንዲህ እንዲህ ምርር ምርር አባቴ ያደረገችኝን ነገር ልንገር፣ አትንገረው፣ አትንገረው፣ በቃ ያደረገችኝን አልነገረችውም። አትንገረው እንደ የሆነ ነገር በለው። እኔ እሄዳለሁ ነው የምሄደው። በቃ ይቅርታ አድርግለት። ካንተ ጎን መስሎ ነው፣ ከኔ ጎን ነው ያ ቃል እሱ ራሱ ነው ነው ከስቡን ነው፣ ከኔ ወጣቹ እኔ አባት ደሞ አፍሯል። ዛሬ እንትና ለመጀመሪያ ጊዜ ነው ቪዲዮ ይሰራው። ደሞ እኔ ስላ እኔ ስላለው ነው። ከኔ ጋር እኮ ቀይ ዝናና ልጫወት እኔ በቃ ይሄ የኔ የዩቲዩብ ቻናል ነው ዩቲዩብ እንዳለኝ ታውቃለህ አይደል ባለፈው አሳይቻለሁ አይደል አዎ ይሄ የኔ የዩቲዩብ ቻናል ነውና እስኪ አሁን የኔ ቤተሰቦች በነገራችን ላይ ውድና የተከብራችሁ ቤተሰቦች በጣም የምወደው በጣም በቃ መልኬን የራሴን መልክ የሚመስል ወንድም ያለኝ እና እኔን አይመስልም እና ልጅ እያለ ደም ነበር ልጅ እያለሁ አታውቂኝም ፎቶ ሆነችኝ እና ደሞ ካለ ስላገኘሁህ በጣም ደስ ብሎኛል። እሺ፣ በጣም ነው ምወደ በጣም እኔ ምወደ ያለው ትወደኛለ። እስኪ ሰላም ሰላም፣ የዊና ዩቲብ ቻናል ቤተሰቦች። በል ሰላም ሰላም፣ የተወደዳችሁ የዊና ዩቱብ ተከታታዮች እንዴት ናችሁ? እንዴት ናችሁ? እኔ የዊና ወንድም ነኝ። እኔ የዊና ወንድም ነኝ። በጣም ነው ምወዳችሁ። በጣም ነው ምወዳችሁ። ወንድሜ ስለምታበረታት ትልቅ ወንድሜ አሁን አመሰግናለሁ። ስለምጠሽ ምንፈልግሽ ተሳፍሪ አንቺ በወንድሜት ቅርታ እሱን አትጥሪው፣ እሱን ነው የምጠራው። እሱን አትጥሪው። አይ ረፍ ገኔ እና ቆየው እና ነው ማለት ነው። እሺ የሚሰጥን ነገር አለ ማ እሱ ጆ ምንድን ነው ነው

በጣም ሞድክ ሺ በጣም ነው የማመሰግነው አባቴ። እህ ታይ አመሰግናለሁ። ላንተ ደግሞ ከዚህ የተሻለ ምርጥ ስጦታ ሰጣት። እሺ ፕሮሚስ ነኝ

እ በጣም አመሰግናለሁ ስለሁሉም ነገር ጆዬም አመሰግናለሁ። የአባት ቤተሰቦቼ እጅግ ከልብ አድርጌ አመሰግናለሁ። ግን ባላሰብኩበት መንገድ ነው ወንድሜን ይዛ የመጣችው። ለእናንተ በሰፊው አስተዋውቃችኋለሁ። በሰፊው ታሪኩን ድጋሜ ነግራችኋለሁ።

ያጣውትን እንዳገኘው የምትፈልግ ሁሉም መርሻ፣ የኔ ምስል የኔ ሥጋ ቅምሻ፣ ወንድም ብቻ ያነሰብክ ጓደኛ የሆነ ልቤን የምታጫውት ጓዴና ወንድሜ፣ ለአንተ ባጣ ምኑን ምን ላድርገው፣ ስሜን ውሰድ ስምህ ከኔ እኮ ነው። የእኔ ኩራት የምሥራች፣ ኖርልኝ እንድኖር፣ ያለአንተ ይገባማ አንዱ ትርጉም መኖር የኔ ኩራት የምስራች ምስር ብላ ስማ፣ ይህን አዋጅ ታድያለሁ ወንድሜ ነ የኔ ወዳጅ። ቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ፣ ሁሉም የእጁን ያገኘዋል፣ ቢቆይ እንጂ መቼ ቀራ